አሰላሙ አሌይኩም ወረህመቱላ ወበረካቱ ሸሪያችን የተወገዘ የሆነ ተግባር ነው። በሀጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪያችን ውግዝ የሆነ የሆነ ተግባር ነው። ነቢያችን አለይሂ ሰላም ሰላም ላተጃሉ ቡዩተኩም መቃቢረ ብለዋሉ፣ ቤታችሁን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም፣ በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነፃነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታል እና ይህንን ነገር አስቡበት። አሁኑኑ አስባችሁበት እልባት ብሰጡት የተሻለ ይሆናል። ምክንያቱም በሸሪያ የተወገዘ ነገር ወስያ ቢኖረውም ንዟዜ ተናዘዋሉ ቢባልም ወስያ ቢኖረውም ከወስያው ወይም ከንዟዜው ሸሪያው ነው የሚቀድመውና የተወገዘን ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህም ፍሩ በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣውት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪያው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይሄን ነገር ማገናዘብ ያቀታችኋል የሚል እምነት የለኝምና ይሄን ነገር ባስቾካይ ልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን።